አቤል ሁሉንም ነገር አወቀ። አቤል ርብቃ ወረቀቱን ሰርቃ ለአዩ እንደሰጠችው ደረሰበት። አንቺ ሌባና ቀጣፊ ከሃዲነሽ! ለካስ የጋብቻውን ጥያቄ የተቀበልሽኝ ከኔ የምትፈልጊው ትክክለኛ ፍቅር ሳይሆን ለካ አንቺም ሀብትና ንብረቴን ነው። እናም አዩ ጋር ተመሳጥራችሁ የኔን የአባቴን ንብረት ልትወስዱ ነው በማለት እርብቃን ከቤት አባረራት። አዩ እባክህ እባክህ ተረጋጋ እንደዚህ አይደለም እባክህ እያለ ቢለምነውም፣ አንተም ከሃዲነህ እንዴት ይሄን ያህል አመት ሙሉ አብረን በልተን አብረን ጠጥተን እንዴት እንደዚህ ትከዳኛለህ? አዩ እንዴት ትከዳኛለህ? እስኪ ንገረኝ። ለካ ሰሞኑን አንተና ማሚቶ ወረቀት ወረቀት የምትሉት እ የእኔን ሀብትና ንብረት ለመውረስ ነው አይደለ? ባዶ እጄን ለማስቀረት ነው እያለ ተናደደ። እርብቃን ታውቂያለሽ፣ ከኔ ከብዙ ሴት ጋር ወጥቼ ነበረ፣ ከብዙ ሴት ጋር የፍቅር ግንኙነት ነበረኝ። ግን ለመጀመሪያም ለመጨረሻም አንቺን እና አንቺን ብቻ ነበረ፣ ለትዳር የተመኘሁትም ያፈቀርኩሽም አንቺ። ግን በጣም ከሃዲና አረመኔ ሴት ነሽ ብሎ እስከነ ልጇ አባረራት። እሪች በጣም ተናደደች። እባክሽ ተረጋጋ አቤል፣ እንደዛ አይደለም ታስረዳህ ብላ ብትለውም አንቺም ራሱ የሌባ ተባባሪ ነሽ። እስኪ ንገሪኝ፣ የኔን ሀብት ለመስረቅ ይሄን ያህል መተባበር ምን ይባላል ብሎ ታውቂያለሽ ርብቃ፣ እኔኮ እያንዳንዱ ነገር ገና ብዙ ታሪክ ያልነገርኩሻለ፣ እሱን ሁሉ ለመናገር ነበር። ለካስ እንደዚህ ስለ ወረቀቱ ሳወራሽ፣ እኔ ፈርማለሁ ብለሽ ያልሽው አንቺው ፈርመሽ ሀብቱን በኋላ ከአዩ ጋር ተመካክራችሁ ልትወስዱት ነበር ማለት ነው ዛሬ ወረቀቱን አሳልፈሽ የሰጠሽ፣ ነገ ደግሞ ፊርማሽን ፈርመሽ ለአዩ ትሰጭዋለሽ ብሎ ተበሳጨ። ይህ ብቻ አይደለም አቤላ በስተመጨረሻ አዩና መቲ ፍቅረኛሞች እንደሆኑ ደረሰበት። ከዛ በባለፈውም ለካስ አዩ ነበረ የኔ ሚስት ብሎ ሴቭ ያደረገው እና እኔ ላይ ታውቃለህ አንተ የገዛ ሚስትህንና የገዛ ፍቅረኛህን ነው ማለት ነው ለእኔ ያሳለፈ የሰጠኸው። ለካ ገባኝ፣ ያን ጊዜ መቴን እኔ እንድጀነጅናትና የራሴ እንዳደርጋት የፈለግከው። እሷም ማፍቅረኝ ሳይሆን እሷም ሀብትና ንብረቴን ፈልጋ ነበር አይደል አዩ? ቆይ ለምን እንደዚህ ያደረከኝ? ቆይ ለምን እያለ ቢለው በቃ አቤል፣ ከዚህ በኋላ ምንም እንድትናገረኝ አልፈልግም። አንተ ያለ ሁሉ እኔ ምንም ነገር የለኝም። እስኪ ንገረኝ፣ እኔ ምን አለኝ? አንተ የተደላደለ ቤት፣ ሰራተኛ፣ እናት፣ ሚስት፣ አሁን ደግሞ ልጅ። እኔ ምን አለኝ እንዴ? ታዲያ እኔ ምን ላድርግ? በድል ህዘን እንጂ እኔ ምን የማደርገው ነገር አለኝ? እስኪ ንገረኝ፣ አባቴ ሲሞት ያወረሰኝ ለእኔ ነው እንጂ ለአንተ ነው እንዴ? ባክተወኝ እየተባባሉ እሱ በራሳቸው ተጨቃጨቁ። ማሚቶ መጣችና፣ እባካችሁን ልጆች እረፉ፣ ይህ ነገር ጥፋቱ የርብቃ ነው እንጂ የአዩ አይደለም፣ ብላ ለአዩ ማገዝ ጀመረች። ማሚቶ አንችም ተጨመርሽ እኮ አንችም፣ በቃ አቤል እስከ ዛሬ ቢሆን ሚስትህን ታቅፈህ አንተ እንደ ሴት እሷ ደግሞ እንደ ወንድ ካልጋኋላች መች ትነሳለች፣ እናም እባክህ ተወኝ ብላ በጣም ተማረረችበት። ሰላም ሰላም! ውድና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ርብቃ ድራማ እንደቀጠለ ይገኛል። ዛሬ እርብቃ ጉድ አፈላች። እናማ ሚቶ እርብቃን ረብቃን ጠራችና አዙን ደግሞ እቃ ግዥ ነይ ብላ ላከቻቶ ወደሱቅ። ከዛ እስኪ ንገሪኝ፣ ምን እያሰብሽ ነው ብላ ስትላት፣ ምን አስባለሁ ማሚቶ? አሁን እኮ ልጅ ለወልድ ነው። ምን ማለቴ ያው፣ ስለ እርግዝናው መቻ ሰምተሻል አይደል? እንዴ፣ በሚገባ ነዋ። ታዲያ ለመውለድ እያሰብሽ ነው? አዎ። ምን አዎ? ምን ችግር አለው? ማለቴ እስከ ዛሬ አቤልንን ያው ከማይፈልጋቸው ሴቶች መካከል አንዷ ነበርኩ። አሁን ደግሞ ከሚፈልጋቸው መካከል አንዷ ነኝ ማለት ነው። ኦኬ ለካ ልጅ በፊት አይወድሽም ነበር ማለት ነው። አዎ ማዬ፣ እውነት ለመናገር እስከ ዛሬ አቤላ እኔን ወዶኝ አፍቅሮኝ አያውቅም ነበር። አሁን ግን እመኚኝ፣ ከእኔ በላይ የሚወዳትና የሚያፈቅራት ሴት ሁሉ ያለ አይመስለኝም ብላ ነገረቻት። ቆይ አንቺ ምንም የምታውቂው ነገር አለሽ? ለካ በልጅሽ አጥረሽ ነው ማለት ነው ያልሽው። የእኔ ውድ ልጅ አንቺን ሳይፈልግሽ ገና ለገና አርግዣለሁ ስትይው ነው ማለት ነው አብሮሽ የነበረው? አረ እንደዛ አይደለም ማዬ። ቆይ እንዴት እንደዛ ትያለሽ? ምንም ሳያቅ አይደል እንደ የጋብቻውን ጥያቄ ያቀረበልኝ ወዶኝ እናፍቅሮኝ ነው። እና አንቺን እልቅስ የበድልኩሽን ነገር ካለ እሱን ንገሪኝና ወደ ድሮ ማንነታችን እንመለስ ብላ ስትላት፣ ትሰምኛለሽ ልጁን ታስወግጅዋለሽ ብላለቻት። ምን? ቆይ ለምን እማዬ እንደዛ ካልሆነ እንግዲህ ልጅሽን ይዘሽ ወደ አባትሽ ቤት ከመሄድና ልጅሽን እዛ አስቀምጠሽ ከመሄድ መምረጥ አለብሽ። እኔ አልፈልግሽም አልኩሽ አይደል? ልጅም አይፈልግሽም። በቃ የልጅ ሚስት እንድትሆኚ አልፈልግም። ስለዚህ የፍቹን ወረቀት መፈረም አለብሽ ብላ አፋጠጠቻት። ከዛ ርብቃን በፍጹም አላደርገው እማዬ፣ በፍጹም ያማማሽና እማያት በይኝ። ማንም ሆንሽ ማንም ልጅን ለመግደል መቼም ቢሆን አልሞክርም ብላ ተናዳ ወደ ሳሎን ሄደች። እሪች ደግሞ ምን ሆነሽ ነው ርብቃ? የተፈጠረውን ነገር ልትነግርኝ ትችላለሽ ብላ ስትላት፣ ምንም አልተፈጠረም እባክሽ ተኝ እሪች ነው። ትሰሚኛለሽ? አንቺ እና እኔ ደግሞ ከመቼ ወዲህ እንዲህ ነው እንደዚህ የተታተው ነው ማለቴ ሚስጥር ማውራት። እሪች ደግሞ ትናደጃለሽ አልኩሽ አይደል? ልናደድ ልቃጠል የፈለኩትን ልሁን፣ ነገር ግን ይሁን ሽውን ነገር እያንዳንዱ ነገር ልትነግሪኝ ይገባል ብላ አፋጠጠቻት። እንደዚያ ከሆነ ልንገርሽ፣ ምክንያቱ ማሚቶ ልጁ እንድወለድ አትፈልግም። የአቤልና የኔን ግንኙነት አሁንም አደግፈው። ምን ቆይ ምን ልሁን ብላን። እች ሴትዮ ግን አናታችን ላይ የወጣችው አላውቅም፣ ምን እንደምትፈልግ፣ ምን እንደ እቅዷ፣ ምን እንደ ሀሳቧ እንኳ ምንም የማውቀው ነገር የለኝም። ነገር ግን እመኝኝ፣ ምንም ነገር አትፈልግም እች ሴትዮም። አብዳለች፣ የእውነትም ጤነኛ አይደለችም። አላውቅም አላውቅም እሬች። እኔ ግን አንድ ነገር እየጠረጠርኩት ነገር አለኝ። ምንድን ነው? በባለፈው የሚያሳገተችሽ እሷ ትመስለኛለች። አራሪች አራሪች ብላ ስትል ምንድን ነው ወሬች? ንገሪኝ። በቃ እሷ ናት አልኩሽ፣ እሷ ናት። እስኪ ንገሪ። ልጅሽ መወለድ አልፈልግም አለችሽ አይደል ዛሬ። እና ታዲያ ያንን ወረቀት ማን ደም ልቅልቆ የሰጠሽ ይመስልሻል? እሷ፣ እሷ ናት አልኩሽ። ቆይ ግን ማሚቶ የእውነት የአቤል እናት ማሚ ናት ወይስ ደግሞ እኔ የማላውቃት ሁለት ማሚዎች አሉ? እኔ እኮ ግራ ገባኝ። አዩ ለትልቁ አለቃው ደስ የሚል ዜና አለኝ ብሎ ነገረው። እናም ወረቀቱ በእጁ እንደገባ ሲነግረው ምን? እሱ ብቻ እኮ ምንም ትርጉም የለውም አለው። ቆይ ምን እያልክ ነው እንዴ? ለዚህ ልንደሳሰት አልነበር እንዴ? አልገባኝም። እኔ ኮ ግብዣ ሁሉ ጠብቄ ነበር አይ በሱ እንግዲህ ተሳስተሃል። እኮ ምን ማለት ነው? ምክንያቱም ወረቀቱ ብቻ ትርጉም የለውም የሚፈርም ሰው ያስፈልጋል። ምንድን ነው እሱም ደግሞ ሚስት አግብተህ መሆን አለበት። ከዛ እያሰበ ባለበት ሰዓት አይ እሪች ይቺ አሬች አትሆንም እያለ ሲብሰለሰል፣ ቆይ ምን ሆነ ነው በሀሳብ ጭልጣልክ? አይ ምንም አልሆንኩም። ከዛ አሰባሰበና ወደ መቲ ደወለ። እንዴት ነሽ? ደህና ነሽ ወይ? በጣም ናፍቀሽኛል ብሎ ሲል እሷ ደግሞ መጀመሪያ ላይ ኮስተር ያለች እና ምኑ ነሽ ነው? ገና ለገና በመደወል የኮራሽ እንዴ? የእውነት ግን እኔ ናፍቄ ነው የደወልከው? እና ታዲያ ማንፍቆኝ ነው የደወልኩት? አንቺማ ይሄዋት ናፍቄ፣ እኔ ግን ናፍቄ ደወልኩልሽ። ለማንኛውም ዛሬ ስለ ናፍቅሽኝ መገናኘት አለብን ብሎ አላት። አይ እንደሱም አይሆንም። ለምንድን ነው እንደሱም አይሆነው ብቻ ነገርኩ እኮ አይ ነገርኩሽ። እንደዛ ከሆነማ እውጭ እንገናኝ፣ ብላ ስትለው አይ እውጭ አይደለም አልኩሽ አይደል፣ በጣም ስለናፈቅሽኝ በነፃነት ማገኘት የምችለው እቤት ነው ብሎ ወደ ቤት ሰተት ብለው አብረው ሄዱ። ከዛን በጣም ጥሩ ዜና አለኝ። ምንድን ነው? ወረቀቱን እኮ አገኘሁት። የምን ወረቀት? ብቻ እረሳሁት፣ እንዳቴ የህይወታችንን ዋስትና ነዋ እኮ እኔማ አንድ ወረቀት ነው የማቀው፣ እሱንም ደግሞ እንደማታገኘው እርግጠኛ ነኝ። ነገርኩሽ እኮ አገኘሁት። እንዴ ይሄማ ደስ ይላል ማለት ነው፣ ህይወታችን ተቀየረ። ነገር ግን እሱ ብቻ በቂ አይደለም እና መጋባት አለብን። ምን? እንደዚያ ከሆነ ድል ያለ ሰርግ በድለ ባለ ሰርግ ነው ማግባት መፈልገው ብላ ስትል፣ እንደዛ አይደለም፣ ይኸውልሽ እኔ ፕሮሰሱን ጨርሼ አንቺ ትፈርሚያለሽ፣ ከዛም በኋላ አንቺ ሀብትና ንብረቱን የራሳችን ካደረግን በኋላ በፈለሹ ሰርግ አገባሻለሁ ብሎ አላት። እሺ ብላ ተስማማች። እሪች አሁንም በጣም አስባለች። እባክሽ ይህን ሁሉ ነገር ለአቤል ብንነግረው ጥሩ ነው ብላ ስትል አይ በፍጹም እኔ በእናትና በልጅ መካከል ገብቼ የሰው ህይወት መበጥበጥ አልፈልግም። እሬች አረ እባክሽ፣ እንደዛ ከሆነ እንግዲህ ራስሽ ተወጩ ይህን ጅልነትሽን እና የዋህነትሽን ምንም እየጣመኝ አይደለም። እሷ እኮ ልጅሽና አስወግጁ ያለችሽ እና ደግሞ አንስታ ያፈረጠችሽ እባክሽን ብትላትም፣ አይ እኔ ምንም ነገር አልናገርም ብላ አለች። አዙ አዙ ከእርብቃ ክፍል ስትገባ ስትወጣ በጣም ደነገጠች። ቆይ ምን እየሰራሽ ነው እዚህ ብላ ስትል፣ አይ እዚህ እኮ ላጸዳዳ መጥቼ ነው ምናምን እያለች ስትኮለታተፍ ትሰሚኛለሽ እረ አዙ የእውነት ችግሮች ከሆነ ነገሪኝ ምክንያቱም ደሞዝሽም እየደረሰ ነው ግን ደግሞ ማለቴ አሁን ላይ ችግሮች ከሆነ እያንዳንዱ ነገር ብትነግሪኝ ጥሩ ነው እኔ አስተካክልልሻለሁ እኔ እረዳሻለሁ ብላ ስትል በጣም ይገርማል አንቺ በጣም ጥሩና ብል ሴት ነሽ ለማንኛውም ምንም ፈልጌ አይደለም በቃ ማስተካከለው ነገር ነበረኝ አስተካከልኩት አሁን ልሂድ ብላ ቻው ብላ ተሰናብታ ሄደች ከዛም ቆይ አሁን የዚችን የልጅ ልጅ እንዴት አድርጌ ነው የምገለው? ቆይ ግን ለምንድን ነው እኔስ በዚህ ጉዳይ የተስማማሁት? መቲ ግን የእሷን ልጅ ገለሽ ምንድን ነው ጥቅም የምታገኘው? እያለች ጥያቄ ፈጠረባት። ማሚቶና አዩ ወረቀቱን አገኘህ ወይ ብላ ስትለው በፍጹም አላገኘሁትም ብሎ ካዳት። ቆይ ምንድን ነው ስራህ? ማሚቶ አንቺስ ብትሆኚ እንዴት ነው ከአቤል እኔን ያበለጥሽኝ? እሱ ምን ይመለከተሃል? እስኪ ንገረኝ አቤል ያለው ሁሉ አንተ አለህ። አንተ ምንም ነገር የለህም። አንተ ማለት በጣም ምስኪን ደሃ፣ የምትበላው የምትጠጣው ከና አቤል ጥገኛ ነህ። እና ለእኔ እያዘንሽልኝ ነው? አዘንኩልህም አላዘንኩልህም እሱ አይመለከትም ትሰማኛለህ? ማሚቶን ምንም አይነት ጥያቄ መጠየቅ አይገባም። እናም ደግሞ እሷ ስታዝህ፣ አቤት ስትጠራህ፣ ወዴት እያልክ ብቻ የእሷን ነገር መከተል ነው ብላ ስትለው እሺ እና እኔ እንደምንም ብዬ አቤልን ጠይቄ አመቻቻለሁኝ ብላ ወደ አቤል ሄደችና እኔም ልህ የወረቀቱን ጉዳይ ምን አደረግ? ወይ ማሚቶ ምንም አላደረግኩም። አልኩሽ አይደለም፣ ሰሞኑን አልተመቸኝም። እንደዛ ከሆነ ለእኔ ስጠኝና አላስተካክለው። አይ በፍጹም፣ እንደዛም አይሆንም ብሎ ቆይ ግን ርብቃን ለምንድን ነው እንደዚህ የምታበሳጫት? ምን አደረግኩኝ? ማለቴ ከክፍሏ ስለወጣች እኔም ብልህ ቆይ ይቅርታ፣ የጠየካት ግን አንተ ወንድነህ ምን ማለት ነው? ማለቴ አሁን ላይ እኮ አንተ ሴት እሷ ወንድ የሆናችሁ ነው። አረ ማሚቶ፣ እሷ እኮ ቢያንስ ነፍሰ ጡር ናት። ለምንድን ነው ማታስብላት? ደግሞ በዛ ላይ ወንድ ልጅ ቢሆን ደስ አይልሽም? ባካያችሁ፣ የራሳችሁ ጉዳይ ብላ ተናዳ ስትወጣ አምላኬ ሆይ፣ ቆይ ግን ማሚቶ ለምንድን ነው እንደዚህ የምትሆነው? ብሎ አለ። ውድ ህያ የዩቲዩብ ቤተሰቦች፣ የዛሬው ርብቃ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ ይህንን ቪዲዮ ተከታተሉ። ተወዳችኋለሁ። ባይ ባይ።